ውድ የሄልዝ ኤጁኬሽን ቻናላችን ተከታታዮች ከዚህ በፊት የስኳር በሽታ ምንነት ላይ ትኩረት ያደረገ የጤና ጥበቃ ትምህርት አዘጋጅቼላችሁ ነበር። አሁን ቀጣዩን ክፍለ ጊዜ በቃሌ መሰረት አዘጋጅቼላችሁ መጥቻለሁ። ስለዚህ የስኳር በሽታን እንዴት መከላከል እንደምንችል አብረን እንማማራለን ማለት ነው። ከዚህ በፊት የሰራሁትን የክፍል አንድ ቪዲዮ ካላያችሁት በቅድሚያ ብታዩት መልካም ነው። እንዲሁም ለዚህ ቻናል አዲስ ከሆናችሁ በቀጣይ ለማስተማሪያነት የሚሰራቸውን ቪዲዮዎች እንዲደርሷችሁ ሳብስክራይብ ብታደርጉ ጥሩ ነው። በተጨማሪም አስተያየት ካላችሁ በአስተያየት መስጫ ሳጥኑ ላይ አስተያየታችሁን ጻፉልን። አሁን በቀጥታ ወደ ዕለቱ ፕሮግራም የስኳር በሽታን እንዴት መከላከል ይቻላል ወይም እንችላለን ሚለው ላይ ትኩረት አድርገን እንማማራለን። ስለዚህ በባለፈው ቪዲዮ ላይ የስኳር በሽታ አይነቶች በተለይም አይነት አንድ የስኳር በሽታ እና አይነት ሁለት የስኳር በሽታ ምን እንደሚመስሉ በትርጓሜም ምልክታቸው ምንድን ነው፣ አባባሽ ምክንያቶቻቸውን ምንድን ናቸው የሚሉትን ለማየት ሞክረን ነው። እስኪ ዛሬ በተለይም አይነት አንድ የስኳር በሽታን እና አይነት ሁለት የስኳር በሽታን እንዴት መከላከል እንችላለን የሚለውን እናያለን ማለት ነው። እና እስኪ ወደ መጀመሪያው ነጥብ ልመልሳችሁ እና አይነት አንድ የስኳር በሽታን እንዴት መከላከል እንችላለን የሚለውን ነገር እኔ አብረን ይሆል እንግዲህ፣ በክፍል አንድ በሰራውላቸው ቪዲዮ ላይ አይነት አንድ የምንለው የስኳር በሽታ ከአጠቃላይ የስኳር በሽታ ታማሚዎች ውስጥ ስምንት ፐርሰንት የሚሆኑትን ህሙማን እንደሚይዝ ነግሬያችሁ ነበር። ታዲያ ይህ ስምንት ፐርሰንት የሚሆኑ ህሙማንን አስቀድመን መከላከል ወይም እንዳይያዙ ማድረግ አይቻልም ነበር የሚለውን ነገር ስንመለከት በጣም መጥፎ ዜናው አዎ መከላከል አይቻልም የሚል ይሆናል ማለት ነው ያለኝ ምላሽ። ይህንን በሽታ እንግዲህ እስካሁን ባሉ የሳይንሳዊ የጥናት ግኝት ውጤት መሰረት ሰዎቹ በአይነት አንድ በሽታ ሳይጠቁ አስቀድመን ልንከላከልበት የምንችል አማራጭ በግልጽ የተቀመጠ ነገር የለም። ነገር ግን ይህንን በሽታ በየጊዜው የአይነት አንድ የስኳር ምርመራ በማካሄድ ከስኳር በሽታ ነፃ መሆናችንን ማረጋገጥ ያስፈልጋል ማለት ነው። ስለዚህ ብቸኛ የመከላከያ አማራጫችን ምርመራ ማካሄድ ነው። ከተገኘብን ደግሞ ሰው ሰራሽ የሆነ ኢንሱሊን የተባለ መድኃኒት ስላለው መድኃኒቱን በወቅቱ መጠቀም እንችላለን ማለት ነው። ስለዚህ ኢንሱሊን የተባለውን መድኃኒት ደግሞ ከተጠቀም ወይም ከወሰድ ነው በደም ውስጥ ያለውን የስኳር መጠን መቆጣጠር እንችላለን ማለት ነው። እንዲሁም ጤናማ የሆነ የአመጋገብ ስርዓትን በመከተልና አካላዊ እንቅስቃሴን በማዘውተር የስኳር በሽታ በሂደት የሚያስከትልብንን ውስብስብ የጤና ችግር አስቀድመን መከላከል እንችላለን ማለት ነው። ለምን የኢንሱሊን የተባለው መድኃኒት አይነተኛ መፍትሄ ስለሚሆን ማለት ነው ለዚህ። ስለዚህ ለአይነት አንድ የስኳር በሽታ የብቸኛ አማራጫችን መመርመርና ካለብን የኢንሱሊን መድኃኒት በትክክለኛው ሰዓት በትክክለኛው መጠን ሐኪሙ ባዘዘው መሰረት መጠቀም ይሆንብናል ማለት ነው። እስኪ አሁን ደግሞ አይነት ሁለት የስኳር በሽታን እንዴት መከላከል እንደምንችል፣ እንግዲህ አስቀድሜ በባለፈው ቪዲዮ ለመንገር እንደሞከርኩት ይህ በሽታ ዘጠና ፐርሰንት የሚሆኑትን የሕሙማን ቁጥር ይይዛል ወይም ይሸፍናል ማለት ነው። ከሁሉም አይነት የስኳር በሽታ አይነቶች ይህ አይነት ሁለት የስኳር በሽታ ቁጥር አንድ የማህበረሰቡ የጤና ችግር ነው። ታዲያ እንዴት ነው የምንከላከል የሚለውን ነገር ስንመለከት ብቸኛው አማራጭ ጤናማ የሆነ ያኗኗር ዘይቤን መከተል ነው ማለት። ይህ ማለት ምን ማለት ነው? ጤናማ የሆነ ያኗኗር ዘይቤን መከተል ማለት ጤናማ ያልሆነ ያኗኗር ዘይቤ እንከተላለን ማለት ነው። ስለዚህ ጤናማ ያልሆነ ያኗኗር ዘይቤውን በመተው ወይም በማስወገድ ወይም ራሳችንን ከዛ ያኗኗር ዘይቤ ውስጥ በማውጣት ጤናማ የሆነ የአኗኗር ዘይቤን መከተል ነው ማለት ነው። ለምሳሌ ጤናማ የሆነ የሰውነት ክብደት እንዲኖረን የሰውነት ክብደታችንን ሁሌም መቆጣጠር ወይም የጠበቀ ያስፈልጋል። ጤናማ የሚባል የሰውነት ክብደት እንዲኖረን ማድረግ አንደኛው የጤናማ የአኗኗር ዘይቤ አንዱ አካል ነው። ሁለተኛው የተመጣጠነ ምግብ መመገብ። ስለዚህ ይህ አንደኛው ጤናማ ያኗኗር ዘይቤ እንድንከተል ከሚያስፈልጉን አንዱ ነው ማለት ነው። በሶስተኛ ደረጃ አካላዊ እንቅስቃሴን አዘውትሮ መስራት። ስለዚህ አካላዊ እንቅስቃሴን አዘውትሮ መስራት የጤናማ የአኗኗር ዘይቤ ሌላ ይነዋል። ሌላኛው ሲጋራ ከማጭስ ነው። ስለዚህ የምናጭስ ከሆነ አኗኗራችን ጤናማ አይደለም። ሰው ጤናማ የአኗኗር ዘይቤ መኖር ያስፈልጋል ስንል ሲጋራ ከማጨስ እና ወይም ከሚያጨስ ሰዎች ምንላለታል። ሌላኛው ጤናማ የአኗኗር ዘይቤ የምንለው የስራ ጫና፣ የተለያዩ ጫናዎች ካሉብን ጫና መቀነስ የጤናማ የአኗኗር ዘይቤ ሌላኛው አካል ሌላው የስኳር ምርመራ በየጊዜው ማድረግ የጤናማ ምድል መኖር ዘይቤ እንደሚማቅ። ስለዚህ እነዚህን በማድረግ አይነት ሁለት የስኳር በሽታን መከላከል እንችላለን። እስኪ አሁን እነዚህ ጤናማ ያኗኗር ዘቤ አካል ናቸው ብዬ እያቀርኩላችሁን በተናጥልም በጥልቅም። ስለዚህ ጤናማ ያኗኗር ዘቤ የምንለው አንዱ ጤናማ የአመጋገብ ስርዓት መከተል መልከም ለምን አይነት ሁለት የስኳር በሽታን አስቀድመን ለመከላከል ማለት፣ ስለዚህ ጤናማ የአመጋገብ ዘዴት ለመከተል ተከተልን ለማለት እነዚህ ፋይበር የበዛባቸውን ምግቦች ብንመገብ ጥሩ ነው፣ አትክልትና ፍራፍሬ ብዙትን ብንመገብ፣ እንዲሁም የአዘር ተዋጽኦን ብንጠቀም የጤናማ አመጋገባችን ጥሩ የሚባሉ ስርዓት ነው ማለት ነው። በተቃራኒ ደግሞ ስብነት የበዛባቸው ምግቦች እና በፋብሪካ ፕሮሰስ የተደረጉ ምግቦችን ከመመገብ መቆጠብ ጥሩ ነው ማለት ነው። ለምን እነዚህን ማዘውተር የጤናማ የአመጋገብ ስርዓት አካል ስል አይደሉም። እንዲሁም ከመጠጥ ነገሮች ደግሞ እነዚህ ጣፋጭነት የበዛባቸውን መጠጦች ከቻል ማለት ባንጠቀም ጥሩ ነው። ካልቻልን ደግሞ ግን ልናዘወትራቸው አይገባም። ስለዚህ ከነዚህ ራሳችንን በማራቅ በተቃራኒ ደግሞ አትክልትና ፍራፍሬም እንዲሁም ፋይበር የበዛባቸው ለመመገብ ጤናማ አመጋገብ ስርዓትን መከተል ያስፈልግ ይህን ካደረግን አይነት ሁለት የተባለውን የስኳር በሽታ ልንከላከልበት ከምንችል በተ አማራጮች አንደኛ ሁለተኛው አካላዊ እንቅስቃሴን ማዘውተር እንግዲህ አካላዊ እንቅስቃሴን በማዘውተር አይነት ሁለት የስኳር ሚስተር መከላከል ይቻላል ማለት ነው። ስለዚህ እንደ ኤት የሚለው ነገር ስንመለከት ቢያንስ ቢያንስ በሳምንት ሰባት ቀናት አሉ። በሰባት ቀን ውስጥ ቢያንስ ቢያንስ ለአንድ መቶ ሀምሳ ደቂቃ መጠነኛ የሆነ አካላዊ እንቅስቃሴ ማድረግ ያስፈልጋል። ወይም ደግሞ ትንሽ ከበድ ያለ ለሰባ አምስት ደቂቃ ማለት ነው በሳምንት ውስጥ። ያ ማለት ምን ማለት ነው? ትንሽ ከበድ ያለ አካላዊ እንቅስቃሴ መስራት ያስፈልጋል። መጠነኛ ከሆነ ለአንድ መቶ ሃምሳ ደቂቃ፣ ትንሽ ከበድ ያለ ከሆነ ደግሞ ለሰባ አምስት ደቂቃ ቢያንስ በሰባት ቀን ውስጥ አካላዊ እንቅስቃሴ መስራት ያስፈልጋል ማለት ነው። ከበድ ያለ ስንል ምንድን ነው? ለምሳሌ ጓደኛ ቢኖርን እና አብሮን የሚንቀሳቀስ ቢሆን እየተንቀሳቀስ ነው ወይም እየሮጥ ለማውራት እስከምንቸገር ድረስ ተጽዕኖ በሚፈጥር አካላዊ እንቅስቃሴ ውስጥ ነን። ለሰባ አምስት ደቂቃ መስራት። ስለዚህ በሳምንት አምስት ቀን የምንሰራ ከሆነ ቢያንስ አንድ መቶ አምስት ደቂቃ ለመስራት ለሰላሳ ለሰላሳ ደቂቃ በየቀኑ መስራት ያስፈልጋል። በሳምንት ሶስት ቀን የምንሰራ ከሆነ ደግሞ ለአምሳ ለአምሳ ደቂቃ በሶስት ቀን መስራት ይጠበቅብናል ማለት ነው። ስለዚህ ይሄንን ማድረግ በማድረግ አካላዊ እንቅስቃሴን ማዘውተር ይጠበቅብናል ማለት ነው። ለምን አካላዊ እንቅስቃሴን ማዘውተር ለአይነት ሁለት የስኳር በሽታ እንዳንጋለጥ ከሚያደርጉን መልካም ያኗኗር ዘይቤ አንዱ አካል ስለሆነ ስለዚህ መሮጥ ይቻላል። ሶምሶማ መስራት መስራት እንችላለን። ውሃዋና የምንወድ ከሆነ ውሃ ዋና መስራት እንችላለን። ሳይክል መንዳት የምንፈልግ ከሆነ ደግሞ ሳይክል መንዳት ያስፈልጋል ማለት ነው። አላማው ግን ቢያንስ በሳምንት አንድ መቶ አምሳ ደቂቃ መስራት ያስፈልጋል ማለት ነው። ስለዚህ በእያንዳንዱ ሳምንት ለአንድ መቶ አምሳ ደቂቃ መጠነኛ የሆነ የአካላዊ እንቅስቃሴ በመስራት አይነት ሁለት የስኳር በሽታን መከላከል ይቻላል ማለት ነው። ሌላኛው የሰውነት ክብደትን መቆጣጠር። እንግዲህ የሰውነት ክብደታችን በጣም ከፍተኛ ነው፣ ያ ማለት ለምሳሌ በአንድ ካሬ ሜትር የሰውነታችን ክፍል ላይ 25 ኪሎ ግራም እና ከዛ በላይ የሆነ መጠነ ቁስ ወይም ቦዲ ማስ ኢንዴክሳችን ቶታሊ ከ25 ኪሎ ግራም ሜትር ስኩዌር በላይ ከሆነ ከፍተኛ የሆነ የሰውነት ክብደት አለ ነው። ስለዚህ ከፍተኛ የሆነ የሰውነት ክብደት ካለን ክብደታችንን ቢያንስ ቢያንስ ከአምስት እስከ ሰባት ፐርሰንት ብንቀንሰው ለአይነት ሁለት የስኳር በሽታ የመጋለጥ እድላችን ትርጉም ባለው መልኩ መቀነስ እንችላለን ማለት ነው። ለምሳሌ አንድ ሰው ዘጠና ኪሎግራም ቢሆንና የተለያዩ አካላዊ እንቅስቃሴዎችንም በመስራት የሰውነት ክብደቱን በሰባት ሰባት ፐርሰንት ቢቀንሰው ሰማኒያ ሶስት ነጥብ ሰባት ኪሎ ግራም ይሆናል ማለት ነው። ስለዚህ በስንት ማለት ነው? በስድስት ነጥብ ሶስት ኪሎ ግራም ከነበረበት ላይ ቀነሰ ማለት ነው። ስለዚህ ትርጉም ያለው አቀናነስ ነው። ስለዚህ የሰውነት ክብደትን ለመቀነስ እና ለመቆጣጠር ደግሞ ጤናማ የሆነ የአመጋገብ ስርዓትን መከተል እና ስፖርታዊ ወይም አካላዊ እንቅስቃሴን ማዘውትር ይገባናል ማለት ነው። ስለዚህ የሰውነት ክብደትን መቆጣጠር አይነቱን የስኳር በሽታን ለመከላከል ጥሩ ማለት አዋጭ የሆነ አማራጭ ነው። ሌላኛው አለማጨስ ወይም ደግሞ ሲጋራ ከሚያጨሱ ሰዎች መራ ማጨስ ለአይነት ሁለት የስኳር በሽታ የመጋለጥ እድላችንን ይጨምራል። ይህ በጥናት የተረጋገጠ ነው። እንዲሁም በደም ግፊት በሽታ እንድንያዝ የማድረግ እድልም ይኖረዋል ማለት ነው። ስለዚህ ለደም ግፊት በሽታ ተጋለጥን ማለት ለስኳር በሽታ የመጋለጥ እድላችንን ስለሚጨምር አለማጨስ ወይም ከሚያጨሱ ሰዎች መራቅ ጥሩ ያኗኗር ዘይቤ እንደተከተልን ይቆጠራል ማለት ነው። ሌላኛው ጫናን መቀነስ ነው። የረጅም ጊዜ ጫና ለአይነት ሁለት የስኳር በሽታ የመጋለጥ እድልን ይጨምራል ማለት ነው። እንዲሁም የሰውነት ክብደትም እንዲጨምር ሊያደርግ ይችላል። ስለዚህ ጫናን መቀነስ መልካም ነው ማለት ነው። ሌላኛውና የመጨረሻው በየጊዜው እንደ አስፈላጊነቱ የስኳር ምርመራ ማድረግ ጥሩ ነው። ጥቅሙ ምንድን ነው? በየጊዜው የስኳር ምርመራ ማድረግ በተለይ አስቀድሜ እንደነገርኳቸው አይነት አንድ የተባለውን የስኳር በሽታ ለመከላከል ብቸኛው አማራጭ መመርመርና መድኃኒቱን መከታተል። አይነት ሁለት የስኳር በሽታ ላይ ግን አንዳንዴ ቶሎ ቶሎ በተመረመርን ቁጥር በሽታው ገና ሲጀምር ውጤቱ ከተገኘ ስር የሰደደ የስኳር በሽታ ማለት ላይ ሳይደርስ ችግራችንን አስቀድመን ልናውቀው እንችላለን። ስለዚህ አስቀድመን ካወቅነው ወደ ስር የሰደደ አይነት ሁለት የስኳር በሽታ በሽታችን ሳይቀየር መግታት ወይም ኮንትሮል መቆጣጠር እንችላለን ማለት ነው። ስለዚህ የምርመራ ባህል ልምድ ማድረግ በጣም መልካም ከሚባሉ የመከላከያ መንገዶች አንዱ ነው። ውድ የቻናላችን ቤተሰቦች ከዛሬው ትምህርት ተጠቃሚ መረጃ አግኝታችኋል ብዬ አምናለሁ። በቀጣይ በቲቢ በሽታ ላይ ትኩረት ያደረገ የጤና አጠባበቅ ትምህርት ፕሮግራም ሰርቼላችሁ መለሳለሁ። እስከዚያው ድረስ ግን በደህና ቆዩን። ስላዳመጣችሁኝ በጣም አመሰግናለሁ። መልካም ጊዜ። ባይባይ።